ቦታ ካስያሽበት ቦታ ሚስጥሩን አውጪ እና ተናገሪና፣ እናምጣት። ተይደ ምንም ነገር። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነውን ዛሬ እንግዲህ አይታቸዋል። ሁለት ቀን ነው ሶስት ቀን ሆናት እሚቱ ከቤት ከወጣች ማለት ነው። ይሄ በጣም ከባድ ነገር ነው። ምንም እስካሁን ደስ ድምጿም የለም፣ የተደወለም ስልክ የለም። ወይ እኮ እዚህ ቦታ ይዘናታል፣ አንድ ነገር ኮ ነው። ወይ እዚህ ቦታ ነች፣ አንድ ነገር ነው። ቤተሰብ ጋርም ደውለናል። አገር ቤት ራሳቸውም እንደ አዲስ የት ነው ልጅ ያለችው የት ሄዳ ነው ብለው ደንግጠው ለራሳቸው ሌላ ጭንቀት ውስጥና ሌላ እንትን ውስጥ ነው ያሉት እንጂ ቤትም አልሄደችም ማለት ነው እሚቱ። ስለዚህ የሆነ ነገር ደርሶባታል እንጂ እሚቱ በፍጹም እንኳን ይሄ ሰውየው ተይዞ ቀርቶና በደህናውም ጊዜ እሚቱ ጨክና ጥላን አትሄድም። እኔ እርግጠኛ ነኝ መቶ ፐርሰንት የደረሰባት የሆነ ችግር ባይኖር ማለት ነውና እኔም በጣም እየተጨነኩና ራሴን እያመመኝ ነው ማለት ነው። ግን ዛሬ ደግሞ ደውሎልኝ ነበረ። አዲስ ነገር አለ ብሎኛል። የሆነ ብቻ የሆነ ላው ላይ አወራሩ ላይ ደነገጠም ደስ ያለውም ይመስላል። አዲስ ነገር አለ ብሎኛል፣ ግን አዲስ ነገር መኖሩም ብቻ ነው እንጂ የነገረኝ ሌላ ስመጣ ነው የሚነግረኝ በአካል ብንገናኝ ይሻላል እና እርምጃም መውሰድ ይኖርብና ምናምን ብሎኛል። እንግዲህ ምንም ይሄ ነው ብሎ ግልጽ ያወራኝ ነገር የለም። አሁን እየመጣ ነው እሱ ሲመጣ ነው የሚነግረኝ ማለት ነው። እና እስከዛ ግን እኔ አንድ መጠየቅ የምፈልገው ነገር ስላለ ነው። ና ወላንሳ ነይ እስኪ አንድ መጠይቅ የምፈልገው ነገር አለ። አሁን ጭራሽ እየጠረጠርኩ ነው። የትላንትና ያለው ነገር አይመስለኝም፣ ማለት ልውል ዝም ብሎ የመጣለትን አይደለም ያወራው፣ የሆነ የተጠራጠረው ነገር ቢኖር ነው። እና ኦኬ መጣሽ? ነይ ቁጭ ብዬሽ ስሚ። ነይ እስኪ ወደዚህ፣ ይኸውልሽ፣ ነይ ወደዚህ ጠጋብኝ። እንዴት ነግሪ፣ የምፈልገው ነገር አለ። እኔ አሁን ሌላ ነገር ከሌላ ሰው ከሶስተኛ ወገን ከምሰማው ይልቅ ለነገሩ ክፈች ሲበርጭ እወራን ከሌላ ምናልባት ከሶስተኛ ወገን ከመስማት በፊት ስለሚቱ የምታውቂው ነገር አንደኛ፣ ስትወጣ በሰዓቱ የነበርሽው አንቺ ነሽ። ሁለተኛ ወተት ልግዛ ብላ የወጣችው ለአንቺ ነግራሽ ነው እ ያው በሰላሙ ጊዜ አጋዥ ስለሆኝ ስለምታገዣት ምናምን ነግራች ትሄዳለች በምትወጣ ጊዜ። አሁን ግን እኔም ቤት እያለሁ ለአንቺ ነግራ ወጣች፣ ወይም የሄደችበትን ቦታ ወቅ ያለው እሷ ሳትሆን የነገረችሽ፣ ምናልባት አንቺ ጠይቀሻት የሆነው ብዬ እየፈራኝ። ስለዚህ የደበቅሽኝ ነገር ካለ ከሶስተኛ ወገን ከመስማቴ በፊት እኔና አንቺ እናውራና ከዛ ሁሉም ነገር ይታወቃል። ተደብቆ የሚቀር ሚኒስትር የለም። ገባሻል። ታውቂያለሽ ወይ ሚቱ የት እንደሄደች? ይሄን ብቻ ነው የምታውቂው ሲጀመር ማለት ነው። አንቺ ግቢ ግቢ ከተባልሽ መግባት ነው። ልንገርሽ አንድ ነገር ደግሞ ሌላ እዚህ ቤት ውስጥ አንቺ እስካለሽ ድረስ ወይም ደግሞ ይሄ ልጁን በቃ ኦልሬዲ እኛ መንገዳችንን ይዘይን እየሄድን ነው። ልጁን በአንቺ ምክንያት አግኝተነዋል። እግዚአብሔር ይመስገን። ይሄን ስለረዳሽን ነው፣ እኛም እየረዳንሽ ንሽ ያለ ነው። አንደኛ ስራሽን ሁለት ብትወጪ እኮ ይደፋሻል፣ ያስደፉሻል። አዎ፣ ብትወጪ ብትወጪ ብትወጪ እኮ ብዙ ሚስጥር ይዘሽ እኮ ነው ያለሽ፣ ይደፉሻል ታግሰው እኮ የያዝንሽ እኮ እኛ ሆነን ነው። ግን ቤት ውስጥ ነግሬሻለሁ፣ አዳምጪ። ቤት ውስጥ ከእኔ ውጪ ማለት ነው ሌላም ሰው እንግዳ የሚምጣ እዚህ ቤት ውስጥ ሲመጣ የሚያዝሽን ነገር መስማት አለብሽ። ውሃ ስትባይ ውሃ እንትን የተባልሽውን ነገር አትሰማም እኮ ሲጀምር። ምን እንዳምትይው ዳፍንታ ምንድን ነው እሱ? አዲስ ነገር አለ ብለህ ምንድን ነው? ስለ ሚት ስለነበረውም አጣርቻለሁ። እንዴት ነው የምታጠሩ? ሚት ያለችበትንም ሁኔታ የት እንዳለችም? ምኑ እንዴት እንደሄደችም ተልካ ሱቅ እንደወጣች እርግጥ ነው፣ እሱን አውቄያለሁ። አለች። እንፈልጋ ሰው የለች የለች። ምን ደውስ አንተ ደውዬ አለው ብለይ ነበር። ምን ብለህ ነው የጠየከው? ፀጉረ ልውጥ እንኳን ሰው መጥቷል ወይ ብለህ እንኳን አልጠየከውም። ምን ነው ሱጋ ነበረ? ለብዙ ሰዓት እኔ ሱጋ ቆሞ ነበረ። ማን ማለት ሱጉ? ደውዬለት አለው ያልከው ሰው፣ እሺ ማን ነው የቆመው? ሰው ዬው እሱም ቢያቅም ይነግረኛል። እሺ ኮፊያ፣ ጥቁር ኮፊያ አድርጎ ሱቁ ጋር ለተወሰነ ሰዓት ምንድን ሰሪ መጣች። እሷ የተወሰነ ሰዓት ነበረ አብሮኝ እኔን እያወራኝ ነበረ። ይሄ ማይታው እኮ ሰውዬ ከዛ በኋላ ግን ሲመሻሽ ነው በቃ፣ ሰላም ይደር ብሎኝ ይሄደ እሺ አንድ ጊዜ ብቻ አይደለም ሰፈር እየመጣ ያለዋል። ለተከታታይ ቀናት እዚህ ይመጣ ነበር እብቷ። ስለዚህ መውጫ መግቢያችን እያጠና ነበር ማለት ነው። ቆይ ለምንድን ነው ስንትን አድርገህ ማትነግሪኝ? እንግልጽ አድርገህሉን ለምደረጅ የምታወሩ የት ነው ያለችው ነው እያልኩ ያለው እና ምን ሆና ነው እንግዲህ፣ ያልኩህ ያለሁት የጠፋችው፣ ታፈናለች አ አግቷታል። ማን ነው የሚያግታት? የሚያግታትን ነው የነገርኩህ እኮ ልጁ፣ እየቀለድኩ ምኑ? ነው የሚያሳግታት? ማን ያሳገታት? እሱ እያሳገታት ነው። እሱ ከበኛ ቁጥጥር ስር ነው። እንዴት ነው የሚያሳግታት? ነገርኩህ እንግዲህ አይሰማም ሰማም እንደ ማን ነው ወይም ሙሉ መረጃ አስጠኝ እንደ ታገተሽ ነው እኔ እንግዲህ የሰማሁት ታገተሽ ማን ነው የነገረህ ይሄን ማን ነው ታገታት የሚችል እንዴት ነው ማን ነው የነገረህ ጠይቃታ ለሁሉ መፍትሄው መልሱ ማለት ነው መልሱ እሷ ጋር ነው ያለው ጭራሽ ደበል ነው የምትመጣው አልገባኝም። እሷ አለችበት እያልከኝ፣ እንዴት መውጫ መግቢያውን ሰዓት እሷን እቻ የነገረችው ምንድን ነው የምታውቀው? ፀጥ በይ አንቺ፣ ዝም በይ በጥፍ ይሄን እንዳለች ምን ያሳገት ነሽ? እንዴት ነው እሱ ማታ ሳግቻት እያለኝ ያለው እኮ። በስነ ስርዓት እቺ ልጅ እየሰማሽ ነው አይደል? ተናገሪ ለሚቱ የደወለሽ የነገረሽው አንቺ ነሽ። እንደወጣች ለሰው ስልክህ በምን እንደምትገናኝ አንቺ ልጅ ተረጋጊ። ልትናከስ ነው እንዴ? ውሻ ልትባል ነው? የአንተ ሳሚ ነው እንዴ? የት ነው ነው የቀረ መረጃ? ታፍናለች። ሁሉ ነገሩ የምታውቀው እሷና እሷ ብቻ ነው።

ሴትዬ ተረጋግተሽ። ምን መረጋገጥ የለም በቃ ብርጭቆ መልሽ። አሀ ስለዚህ አድርገሽው አለ ነው። ይኸውልህ ስማኝ ሳሚ፣ ታፍናለች። በቃ አሁን ያለችበትን ቦታ በግልጽ የሚነግረኝ ሰው ነው እንጂ ያጣሁት። ታፍና ወስደው ስለዚህ እሷ ታውቃለች ማለት ነው። ማን እንደ አንቺ። ልቀቂ ልቀቂ

አሁን እኮ ከኛ ጋር ተስማምተሻል። አንቺ ልጅ ቆይ ከኛ ጋር ልንገርሽ፣ ተረጋግተሽ አውሪኝ። ቆይ ቆይ፣ አሁን ፍቅርን ለማዳን እኮ ሰውየውን አሳልፈሽ ሰጠሽና፣ እኛ እኮ አሁን እንደ ቤተሰብ እኔ እኮ እየለፋሁ ያለሁት አሁንም እንደ ቤተሰብ እንሁኑ። ለምንድን ነው ሁሌ በጉልበት የምታምኙ? ገና ለገና፣ ለምንድን ነው ተረጋግተሽ፣ እኛ ተረጋግተን ስናወራሽ አንቺ የማትረጋጊው ምንድን ነው? ቆይ እኛ እሺ፣ አትንጋት ከእንግዲህ፣ ይሉል አትንጋት። ምክንያቱም አሁንም ቢሆን ጭራሽ የባሰ እኔ እሚትን እስካልሰጠችኝ ድረስ በህይወት አለቃት ሲጀመር እስቲ አንቺ በእናትሽ ምለሽ ንገሪኝ። ለሚቱ መጥፋት ጋር ምንም ግንኙነት የለሽም። አንቺ በቃ ሱቅ ደርሼ መጣሁ ብር ይዘህ በቃ ወተት ልግዛ ብላ ወጣች። ማይልኝ ስ የእውነትሽን አታቂም። እኔ ታፍና እንደሆነ ነው ማቀው ማን ነው አሳሁን? ባለሱቁ በምን አወቀሱ? ራሱ ሰውየው ብዙ ጊዜ ይቆማል ይሄዳል። እዚህ ሰፈር ነው አልኩት። አይደለም የአንድ ሰው ብቻ አይደለም። ተጠላለው እንዴት እናርግሻ? እንዴት ነው የምናስለቅቀ? ለምን ሰው ዬሽ ማለትማ ዳንኤል ነው። እሱ በእኛ ቁጥጥር ስር ሆኖ ነው በጀርባ በሌላ ሰው ነገሮችን እያካሄደ ነው ማለት ነው አይደል? እንደዚያ ነው። አለሁ አለሁ እንጂ በደምብ ነው የሚኖረው እሱ ቅርንጫፉ ብዙ እኮ ነው። አረ የት ነው አሁን ልትኖር የሚችለው? የሚኖርበት አካባቢ የት ነው? እሱ ቤቱ ድረስ ይኖራል በቅታስ እሱ እኮ አልነገረውም እኮ፣ ግልጽ አድርጎ እኮ አልነገረውም። ግምታዊ ነገርን ነው አንተ የሚያስቀመጥከው። በትክክል እንኳን እኮ እንትን የምትል አንድ ነገር አለ እዚህ ሰፈር የሌለ ሰው እየመጣ ለተወሰነ ሰዓት ቆይቶ እያመሸን የሚሄደው እሱ። ምን አዲስ ባይኖር አዳዲስ ሰው ሌባም ሊሆን ይችላል፣ ለሌላ ነገር ግን ሚቱን አሁን አዎ ታፍና ነው፣ እርግጠኛ ነኝ በመታፈ በመታፈና ማለት ነው። ምክንያቱም በማታወታ ምንም ሳትይዝ ስልኳንም ሳትይዝ አጠፋ። ቤተሰብ ጋርም ስንደውል እኛ ሚቱ ወደዛ መጣች እንደ ብለን ስንደውልላቸው አይ አልመጣችም፣ የት ሄዳ ነው ምናምን ብለው። አንቺ ዳንኤልን ያገኘሽው ቀጥታ እራሱን ያገኘሽው በሰው ነው ያገኘሽው መቼ? መጀመሪያ እንደዛ ምን፣ እሱን እሱ እኮ አይጠቅመንም። አሁን ዳንኤል፣ አየህ አሁን በቃ እኛ እያስገደን ነው ስለሆነ ባለው ነገር በሌላ ሰው እሚቱን ይዞ ወይ አንቺ ሊወስድ ሊሆን ይችላል። እኔ አያገባኝም። ስለዚህ ለራስሽ ራስሽን ብታደኝ፣ እኛ ደግሞ ከሚቱ ትበልጭብናለሽ። እንዲ አትበልጭብንም አምጣ፣ ወላንሳን አምጣ። ካል ወስደን እንሰጥሻለን። እዛው ከታትፎ ይገልሻል። ያደረግሽውን አጽያት ታውቂያለሽ። ወላንሳ የሰራሽው አጽያት እኮ በእሱ ላይ የሰራሽው ክህደቷ እኮ ስማ በርበሬ እያጠን እናውጣጣ። በበርበሬ አይደለም ወንድ ልጅ በበርበሬ በፒሳ ጥፍሩን እየነቀልን አንቺን አይደለም እሱን ነው የተባለ እሱን ነው ጥፍሩን እየነቀልን ገና እንትን እንለዋለን። ግን ልንገሪሽ፣ እሷ ዳንኤልን ልቀቁ ሊሉ ከሆነ የሚትን ያዙት፣ ወይም ደግሞ አንቺን ልቀቁ ሊሉ ከሆነ የሚትን ያዙት። አንቺ ልንሰራ አዎ። ስለዚህ ማለት ነው፣ ስለዚህ ሚቱን ከደበቅሽበት ቦታ ካስደበቅሽበት ቦታ ቦታ ሚስጥሩን አውጪ እና ተናገሪና እናምጣት ተይደ ነው እንደ ጆራ ከ ያዝልኝ፣ አረቺ ሰይጣን ነች፣ አረ ሰይጣን ነች፣ ከሰይጣን በላይ ነች። እደብን ያለችበትን። ምክንያቱም አሁን እሱ በሌላ ሰው ያሳፈናት እማይሆን ከሆነ ሲጀመር ደውለው ይደራደሩና መቼም አንድን ሰው አግተው ገንዘብ ከፈለጉ ምንም ከፈለጉ ደውለው እንትን ይሉናል። ስለዚህ ያንን መጠበቅ ነው። የሱ እኮ እሱ ደግሞ ከሆነ እሱን ስጡ እኛ እሚትን እንሰጣችኋለን። አረ ብቻ ለድርድር የቀረበውን ነገር መጠበቅ ነው እንጂ አሁን የት ብለን ነው የምንፈልገት? ራሱ ሰውየው መተው አያውቅም እኮ ከአሁን